በጣም ሰላም ቤተሰብ እንዴት ናችሁ? ሰላም ነው እኔ ያለው፣ እግዚአብሔር ይመስገን። እንኳን ወደዚህ ዩቲብ ቻናል በሰላም መጣችሁ። ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱን በለጠነኝ። እንደሚታወቀው በዚህ ዩቲብ ቻናል የተለያዩ ትምህርቶችን ከመጀመሪያው ጀምረን እየተመማር እንገኛለን። በተለይም ደግሞ ብዙ የኢትዮጵያ ህዝብ የሚጠቀመውን አማረኛ በእንግሊዝኛ ፎከስ አድርገን እየሰራ እንገኛለን ማለት ነው። ለምሳሌ ያክል በተለያዩ ሶሻል ሚዲያ ላይ ገብታችሁ ስታዩ ኢንስታግራም ሊሆን ይችላል፣ ቴሌግራም ላይ፣ ኢሞ ላይ፣ ዋትሳፕ ላይ፣ ፌስቡክ ላይ ብዙ ኢትዮጵያ ህዝብ ሚጠቀም ምንድን ነው አማረኛ በእንግሊዝኛ ነው ማለት ነው። ስለዚህ እሱን ለማሻሻል ደግሞ እኛ እዚጋ አሪፍ አሪፍ እና ጠቃሚ ቪዲዮዎችን እየሰራ እንገኛለን። ከእናንተ የሚጠበቀው እስክሪፕቶና ወረቀት ይዛችሁ ፕራክቲስ ማድረግ ነው። ከዛ በተረፈ ደግሞ ሰዓት ያላችሁና ትምህርቱን ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ኦንላይን በዙም በኢሞ በቴሌግራም እናንተን ደስ በሚላችሁ ሶሻል ሚዲያ አማራጭ እያስተማር እንገኛለን። ስልክ ቁጥራችን እዚጋ አለላችሁ። ሃይበሉን ደውሉን መመማር እንችላለን ማለት ነው። ኦኬ አሁን ቀጥታ ወደ ዛሬው ትምህርት ልግባ። በዛሬው ትምህርታችን ደግሞ ጥያቄና መልስ አድርገን ብዙ ጊዜ የተለመዱ አረፍተ ነገሮችን አብረን እናያለን ማለት ነው። ልጀምር። እራት ምን ትበላለህ? የመጀመሪው ጥያቄ ምንላል? እራት ምን ትበላለህ? አንድን ሰው እራት ምን እንደሚበላ መጠየቅ ቢፈልጉ እራት ምን ትበላለህ ብለን መጠየቅ እንችላለን ማለት ነው ኦኬ። እራት ምን ትበላለህ በአንድ ላይ እራት ምን ትበላለህ ይላል እ ኢ ንጠቀማለሁ ራ አራተኛ ስለሆነች አር እና ኤን ት ስድስተኛ ስለሆነች ቲ እንጠቀማለሁ ማለት ነው እራት ም የምንጠቀማለሁ ን ኤን እንጠቀማለሁ ምን ት ቲ ንጠቀማለሁ በ ቢ ኢ ላ ኤል ኤ ለ ኤል ኢ ህ ኤች እንጠቀማለሁ ማለት ነው ትበላለህ ስለዚህ በአንድ ላይ ምን ይላል እራት ምን ትበላለህ ይላል ይው እራት የሚለው እንደዚህ ጣፍኩኝ። ምን የሚለው እንደዚህ ጣፍኩኝ። ትበላለህ የሚለው እንደዚህ ጣፍኩ ማለት ነው። በአንድ ላይ እራት ምን ትበላለህ። ኦኬ፣ መልሱን እንጠብቅ። ደግሞ ምን ብለን ልንመልስ እንችላለን? ፒዛ ቢሆን ደስ ይለኛል። ፒዛ ቢሆን ደስ ይለኛል ማለት እንችላለን ማለት ነው። እሱን ከወደድ ኦኬ፣ ፒዛ ቢሆን ደስ ይለኛል ይላል አማርኛው። በአንድ ላይ ምን ይላል ፒዛ ቢሆን ደስ ይለኛል ይላል። ኦኬ ፒ ፒና ይን እንጠቀማለሁ ሶስተኛ ስለሆነች ዛ አራተኛ ስለሆነች ዜድ ና ኤን ፒዛ ቢ አሁንም ቢና አይን ሆ ሰባተኛ ናት ኤች ኦ ን ኤን እንጠቀማለሁ። ቢሆን ደ ዲኢ ስ ኤስ እንጠቀማለሁ። ደስ ይ ዋይ እንጠቀማለሁ። ለ ኤልኢ እኛ ጄኔ ል ኤል እንጠቀማለሁ ማለት ይለኛል ስለዚህ በአንድ ላይ ይላል ፒዛ ቢሆን ደስ ይለኛል ይላል። ይሄው ፒዛ የሚለው እንደዚህ ጣፍኩኝ ቢሆን የሚለው እንደዚህ ጣፍኩኝ ደስ የሚለው እንደዚህ ጣፍኩኝ ይለኛል የሚለው በአንድ ላይ ፒዛ ቢሆን ደስ ይለኛል ይላል ማለት ነው። ኦኬ ቀጣይ ደግሞ ምን መስራት ያስደስትሃል? አንድ ወንድማችን ምን መስራት እንደሚያስደስተው ምን መስራት ያስደስትሃል ብለን መጠየቅ ምንፈልግ ምን መስራት ያስደስትሃል? ኦኬ ምን መስራት ያስደስትሃል። በአንድ ላይ አማረኛው ምን ይላል መስራት ያስደስትሃል ይላል። ም ኤም ና ኤን ምን መ ኤም ስ ስ እንጠቀማለው ራ አሬ ት ቲንጠቀማለሁ መስራት ያ ዋይ ና ኤ ስ ስ እንጠቀማለው ደ ዲ ስ ስ እንጠቀማለው ት ቲ ንጠቀማለሁ ሀ ኤች ል ኤል እንጠቀማለው ያስደስትሃል ስለዚህ ምን መስራት ያስደስትሃል ይላል ማለት ነው። ምን መስራት ያስደስትሃል። ኦኬ፣ ምን የሚለው እንደዚህ ጣፍኩኝ፣ መስራት የሚለው እንደዚህ ጣፍኩኝ፣ ያስደስትሃል የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ምን መስራት ያስደስትሃል ይላል። ኦኬ፣ መልሱ ምን ሊሆን ይችላል? ምን ብሎ ሊመልስ ይችላል ያ ወንድማችን? ሰው መርዳት ያስደስተኛል። ሰው መርዳት የሚያስደስተው ከሆነ ሰው መርዳት ያስደስተኛል ብሎ ሊመልስልን ይችላል ማለት ነው። ሰው መርዳት ያስደስተኛል በአንድ ላይ አማረኛው ምን ይላል ሰው መርዳት ያስደስተኛል ይላል ሰ ኤስ ው ደብሊ እንጠቀማለው ሰው መ ኤም ር አር እንጠቀማለው ዳ ዲናኤ ት ቲ እንጠቀማለው መርዳት ሰው መርዳት ያ ዋይናኤ ስ ኤስ እንጠቀማለው ደ ዲናይ ስ ኤስ እንጠቀማለው አሁንም ተ ቲናይ ኛ ጂ ኤን ኤ ል ኤል እንጠቀማለው ያስደስተኛል። ስለዚህ በአንድ ላይ ሰው መርዳት ያስደስተኛል ይላል። ሰው የሚለው እንደዚህ ጣፍኩኝ፣ መርዳት የሚለው እንደዚህ ጣፍኩኝ፣ ያስደስተኛል የሚለውን ደግሞ እንደዚህ ጣፍኩኝ። በአንድ ላይ ሰው መርዳት ያስደስተኛል ይላል። ኦኬ ሰው መርዳት ያስደስተኛል። ወደ ቀጣይ ልሂድ። ደግሞ የት ነው የት ነው ያደግከው አሁንም አንድ ወንድማችን የት ተወልዶ እንዳደገ መጠየቅ ብንፈልግ ምን እንላለን? የት ነው ያደግከው ብለን መጠየቅ እንችላለን ማለት ነው። የት ነው ያደግከው፣ የት ነው ያደግከው። በአንድ ላይ አማርኛው ምን ይላል? የት ነው ያደግከው ይላል። የዋይናይ ት ንጠቀማለው የት ነ ኤንኢ ው ደብሊ ንጠቀማለው ነው የት ነው ያ ዋይኤ ደ ዲኢ ከ ኬና ኢ ው ደብሊ ንጠቀማለው ያደከው ስለዚህ ባንድ ላይ ምን ይላል? የት ነው ያደከው ይላል። የት ነው ያደከው። የት የሚለው እንደዚህ ጣፍኩኝ ነው የሚለው እንደዚህ ጣፍኩኝ። ያደከው የሚለውን ደግሞ እንደዚህ ጣፍኩኝ። ስለዚህ ባንድ ላይ የት ነው ያደከው ይላል። ኦኬ መልሱን እኔ ደግሞ፣ እኔ ያደኩት ምን ብሎ ሊመልስ ይችላል? የወንድማችን እኔ ያደኩት አዳማ ነው ብሎ ሊመልስ ይችላል ማለት ነው። አዳማ ካደገ እኔ ያደኩት አዳማ ነው ብሎ ሊመልስ ይችላል። ኦኬ እኔ ያደኩት አዳማ ነው እኔ ያደኩት አዳማ ነው በአንድ ላይ አማረኛው ምን ይላል እኔ ያደኩት አዳማ ነው ይላል ይህ እንጠቀማለው ኔ ኔ እኔ ያ ዋይና ኤ ደ ዲ ኩ ሁለተኛ ስለሆነች ኬና ና ዩ ትት እንጠቀማለው እኔ ያደኩት አ ኤ ንጠቀማለው ዳ ዲናኤ ማ ኤምኤ አዳማ ነ ኤን ኢ ኡ ደብል እንጠቀማለሁ ነው። ስለዚህ በአንድ ላይ ሚላል እኔ ያደግኩት አዳማ ነው ይላል። ው እኔ የሚለው እንደዚህ ጣፍኩኝ፣ ያደግኩት የሚለው እንደዚህ ጣፍኩኝ፣ አዳማ የሚለው እንደዚህ ጣፍኩኝ፣ ነው በአንድ ላይ ሚላል እኔ ያደግኩት አዳማ ነው ይላል ማለት ነው። ኦኬ ቀጣይና መጨረሻ ደግሞ ሚስት አገባህ አንድ ወንድማችን ሚስት ማግባት እና ለመግባቱን መጠየቅ ብንፈልግ ምን ብለን እንጠይቀዋለን? ሚስት አገባህ እንዴ ብለን መጠየቅ እንችላለን ማለት ነው። ሚስት አገባህ እንዴ። ኦኬ አማርኛውም ይላል ሚስት አገባህ እንዴ ይላል። ሚ የሚለውን ኤምና ይጠቀማለሁ። ስ የስም ይጠቀማለሁ። ት ቲን ይጠቀማለሁ። ሚስት አ ኤ ንጠቀማለው ገ ጂ ባ ቢና ኤ ህ ች ንጠቀማለው አገባህ እ ኢ ንጠቀማለው ን ኤን ንጠቀማለው ዴ ዲና ኢ እንዴ በአንድ ላይ ሚስት አገባህ እንዴ ይላል። ሚስት የሚለው እንደዚህ ጣፍኩኝ። አገባህ የሚለው እንደዚህ ጣፍኩኝ። እንዴ የሚለውን ደግሞ እንደዚህ ጣፍኩኝ። ማለት በአንድ ላይ ሚስት አገባህ እንዴ ይላል። ኦኬ ወደ መልሱ ስነድ ደግሞ ጌና አላገባሁም ገና አላገባሁም። ያላገባ ከሆነ ገና አላገባሁም ብሎ መመለስ ይችላል ማለት ነው። ስለዚህ ምን ብሎ ይነግረናል? ገና አላገባሁም ብሎ ይነግረናል ማለት ነው። ኦኬ ገና አላገባሁም በአንድ ላይ አማርኛው ገና አላገባሁም። ገ ጂኢ ና ኤንኤ ገና። አ ኤን ጠቀማለሁ ላ ኤልኤ ገ ጂኢ በ ቢናይ ሁ ኤችዩ ም ኤም እንጠቀማለን አላገበሁም በአንድ ላይ ገና አላገባውም ይላል። ገና የሚለው እንደዚህ ጣፍኩኝ፣ አላገባውም የሚለው እንደዚህ ጣፍኩኝ፣ ገና አላገባሁም። ስለዚህ የዛሬ ትምህርታችን ጥያቄና መልስ ነበር። ብዙ ጊዜ የተለመዱ አረፍተ ነገሮችን እንዴት በአማርኛ ና በአማርኛ በእንግሊዝኛ እንጥፋለን የሚለውን ለማየት ሞክረን ነበር። እዚህ ጋር እንደምታዩት በግራ በኩል ጠያቄዎች አሉ፣ በቀኝ በኩል ደግሞ መልሶች አሉ ማለት ነው። ስለዚህ የመጀመሪያው ሚላል ለማስታወስ ያክል እራት ምን በላህ? አንድ ሰው ራት ምን እንደበላ መጠየቅ ስንፈልግ ራት ምን በላህ፣ ይኸው አማርኛ። በእንግሊዝኛም እራት ምን በላህ ትበላለህ ይቅርታ፣ ራት ምን ትበላለህ ብዬ ጠየቅሁት። ኦኬ፣ ፒዛ ቢሆን ደስ ይለኛል አለ። ፒዛ የሚወድ ሰው ከሆነ ያ ሰው ፒዛ ቢሆን ደስ ይለኛል ብሎ ይመልስልናል ማለት ነው። ኦኬ፣ ሁለተኛው ደግሞ ምን መስራት ያስደስታል? ምን እንደሚስ ምን መስራት እንደሚያስደስተው መጠየቅ ስንፈልግ ደግሞ ምን መስራት ያስደስታል ብለን መጠየቅ እንችላለን ማለት ነው። ምን መስራት ያስደስታል? ሰው መርዳት ያስደስተኛል። ያ ሰው ሰው መርዳት የሚያስደስተው ከሆነ ምን ብሎ ይመልሳል ማለት ነው፣ ሰው መርዳት ያስደስተኛል ብሎ ይመልሳል ማለት ነው። ኦኬ ሶስተኛ ላይ ደግሞ የት ነው ያደግከው? ያደገበትን ተወልዶ የት እንዳደገ መጠየቅ ምንፈልግ ደግሞ ምን ብለን እንጠይቃለን? የት ነው ያደግከው ብለን እንጠይቃለን ማለት ነው። ከዛ ምን ብሎ ሊመልስልን ይችላል? እኔ ያደግኩት አዳማ ነው ብሎ ሊመልስ ይችላል። አዳማ ካደገ እኔ ያደግኩት አዳማ ነው ብሎ ሊመልስ ይችላል ማለት ነው። ኦኬ ቀጣይና የመጨረሻው ደግሞ ሚስት አገባህ እንዴ? ሚስት ማግባትና ለመግባቱን መጠየቅ ንፈልግ ደግሞ ሚስት አገባህ እንዴ ብለን እንጠይቃለን ማለት ነው። ሚስት አገባህ እንዴ ይላል። ኦኬ። ከዛ ካላገባ ደግሞ ገና አላገባውም ብሎ መመለስ ይችላል ማለት ነው። ስለዚህ የዛሬ ትምህርታችን ጥያቄ እና መልስ ይህን ይመስል ነበር። እስከ መጨረሻ ድረስ ስለተከታተላችሁ ከልብ አመሰግናለሁ። መጀመሪያ ላይም እንደነገርኳችሁ ኦንላይን መማር ለምትፈልጉ ልጆች እኛ ትምህርቱን ያለምንም ኢንተርኔት መቆራረጥና በታማኝነት በዙም በቴሌግራም በኢሞ በዋትሳፕ በጉግል ሚት እያስተማር እንገኛለን። ስልክ ቁጥራችን ዚጋ ያላችሁ ደውልን፣ ሀይበሉን መማማር እንችላለን። አመሰግናለሁ። ቴንኪዩ።